በመጨረሻ መጥተዋል ጨረቃዎቹ ሲጠበቁ የነበረ። ያው በየኮሜንቱ የነሱ ስም የሌለበት ኮሜንት የለም። የሰው ፍቅር ይስጣችሁ መውደድ ይስጣችሁ ማለት ነው። ሰላም ጤና ይስጥልኝ ውደሰን ቤተሰቦች፣ እንደምናላችሁ፣ እንደምናመሻችሁ እግዚአብሔር መስኪያን ሰላማችሁ በያላችሁበት ብዝት ይበልልኝ። አስራ ሶስት ሺህ ያስገብታችሁኛል በጣም ነው ማመሰግነው እግዚአብሔር ያክብርልኝ። በእውነት በጣም አመሰግናለሁኝ። ክበሩልኝ ማለት ነው። እንግዲህ ጨረቃዎቻችን በመጨረሻ መጥተዋል። ያው በየቤቱ ኮሜንት ላይ ቀሩ ቀሩ እያሉ ነበረ። አብሶ በሚንቴ ቅድም በተለቀው ምንቴ ነው ማን ነው የሚባለው ልጅ ማለት ነው አፍቃሪ የቅመሙ አፍቃሪ። ይሄ በሽታ ነው እንጂ ፍቅር አይደለም። እና እዛ ቤት እያየው ነበረ። መጥተዋል። አዲስ ቤት ነው የመጡት። እንግዲህ የሰርጉ ጊዜ ያሰቃያትን ልጅ ያው ቅመሟ ታቋታላችሁ እሳት መልስ፣ እንቅልፍ ማተኛ፣ ልጅነት እና ያው በስበቡ ቻናልም ከፍተውለታል። ሰብስክራይብ ያርጉ ማለት ነው እንግዲህ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁለት ቪዲዮንም አጫውቱለት ይጠቅማል። እሱ እናንተ ደግሞ የምትጠቀሙት ከፈጣሪ ነው ማለት ነው እና ሰብስክራይብ አርጉለት ማለት ነው። ምንቴ ነው ማነው ስሙ ማለት ነው። ከነፍፄ አንድ ቦክስ ሰጥቶ ትሄደዋል እንግዲህ መከበር በከንፈር ይላል ያገሪ ሰው ሲተርት ማለት ነው። በእርግጥ ማፍቀር አጽያት አይደለም፣ መብትህ ነው፣ መውደድም መብትህ ነው። ግን ደግሞ የሆነ ሰንበዴ ስላፈቀርከው ብቻ የኔ ይሁን ማለት አልችልም። ይሄ መብትህም አይደለም። ግዴታ በቪዲዮ ማየት አልፈልግም። ሁለታቸውን መለያት አለባቸው። ሁ ሀሪው ማነካንተ እንዲ ምንሼ ነው ሶ እንደዛ ሚዲያ ላይ መፈመስ ከፈለክ እኮ እንፈምሰሀለን ምንም ችግር የለውም እኛ ያው ሰብስክራይብ ማድረግ ማን ብሎን ሶ እንፈምስሃለን ሰው ስም ከማጥፋትቅ ማለት ነው ከሁሉም እኔ እያናደደኝ ምንድን ነው ውሸት እንደሆነ እኮ ያስታውቃል ግን ማርያምን ይላል ይምላል ሰው ጓደኛ እያለው ፍቅረኛ እያለው እያየ እንዴት ነው አፈቀርኩት የኔ ካልሆንሽ የሚለው ይሄ ጤነኝነት ነው ይህ በሽታ ነው እንጂ ፍቅር አይደለም ማለት ነው። አንተ ጸበል መግባት አለብህ። እውነትም ፍቅር ከሆነ ጸበል ግባ። መፈመስ ከፈለግ እንደዚህ አይነት አድርገ፣ እንደዚህ አይነት ስራ ሰርተ የምትቀበለው ብር የእውነት ፌር አይደለም፣ ይጎዳሃል በኋላ ማለት ነው እና እንደዛ ባታር። ብዙ ሰዎች ሰርተዋል፣ ከዚህ በፊት ብዙ ሰዎች ሰርተዋል። አይደለም አዳማ ላይ እንዲህ ሰርተዋል፣ ብዙ ማለት ነው በቅመሟ ስም። ግን አንድም ቀን ወጥተው አልተናገሩም። ከዛ ፍርጭቃ አይቆጥሯችሁ ማለት ነው። በጣም ነው የሚንቋችሁ፣ በጣም ነው የሚታዘቧችሁ። ቢኮዝ እነሱ ሰው አሁነ ቅመማ ከብሩኬ ጋራ ሰሆን አትታይህም፣ ወይም ብሩኬ ከሀይሚ ጋራ ሰሆን አይታይህም። እንዲ አንተ ማጫርሰውን ተራራ ትጣ ሰባተኛ ፎቅ ያደርሰሃል። አርፈ ተቀመጥ እና ማርያምን ብለህ አትማል ማርያምን ብለ አትመር። ደግሞ በውስጥ የሚያወሩኝ ብዙ ሰዎች አሉ ብሏል። እና ደግሞ በውስጥ የምታወሩ ሰዎች ምን አይነት ሰዎች እንደሆናችሁ ባይታወቅም ያው እናያልቅብሽ ናቸው ሁለቱ። ያው ብዙ አብዛኛው ሳይሆን ጥቂቱ መለያት የሚፈልጋል አይደለ፣ እነሱ ናቸው ሌላ ማንም ሊሆን አይችልም። አንተን በውስጥ የሚያወራክ ማለት ነው። ኧረ መጃጃል ወንድ ልጅ ሲጃጃል እንዲ ነው ሲያስጠላበት የእውነት እንደ ወንድ ቆፍጠን አትልም እንዴ? ቆፍጠን እንበል። የእውነት እንዴ ሀይሚ ብቻ ነች እንዴ? ሴት አገር ሙሉ ሴት አይደል እንዴ? ወይስ እሷ ፍመስ ስለሆነች ነው? ወይስ ከብርኬ ማየት ስለማትፈልግ ነው? ቂማለክ ከሁለታቸው ከብርኬ ቂማለክ። ከሱ ጋር ጨርስ እና ሚዲያ ላይ ባትመጣ እመቤቴን ባትል። በውሸት እመቤቴን የምትጠራ አይደለችው። ስነ ስርዓትን ያዝ ተከበር። የእውነት ተከበር። ሌሎቻችሁ ይህ በውስጥ ምናምን የምትውሉ የእውነት እናንተም ስነስርዓት ብትሹ ጥሩ ነው። ምክንያቱም እልህ ውስጥ ነው የምታስገቡት። ይሄ ልጅ እልህ ውስጥ ይገባል፣ ሌላ ነገር ነው የሚፈጥረው። እና እናንተም ወንጀል ውስጥ እንዳትገቡ ማለት ነው። ይህንን የሆነ ነገር አድርጎ ከሆነ ማለት ነው። እና ሶ እንደዚህ አይነት ያው የበቀደሙ ጥያቄ እኮ ነው። ከዛ በኋላ እኮ ነው ይሄ ልጅ የመጣው። አንቺን አፈቀርኩ ብሎ ራሴ ላጠፋ ነው፣ ላግኘሽ ቤል ምን ታደርጊያለሽ ብሏል አይደል? ብሩኬ ጥያቄ ነው፣ ጠየቀ። ግን ደግሞ እነሱ ሬሌ መጡ ማለት ነው። ሶ እሷም የፈራችው ይሄ ነበረ። ያው መጣ ማለት ነው። አይ ከዛ በኋላ ነው ይሄ ልጅ የመጣው ይመስለኛል። ደግሞ የምታጀራ ልጅ ይመስለኛል። አንድ ሀገር ልጅ ሆናችሁ እንደዚህ ስት አይደብርም እንዲያረ እንደ ወንድ ቆፍ ጠንበል ይደብራል። ሰባተኛ ፎቅ መድረስ ከፈለ ከሱ ጋር ተገናኝነት ጨርሶ ማለት ነው። የውነት ሰባተኛ ፎቅ ነው የሚያደርስ ይህንን እምነት ግባ